ሰላም ሰላም ቤተሰብ እንዴት ናችሁ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛለኝ። ሰላም ለሀገራችን፣ ፍቅር ለወገናችን። ድጋሜ ነው እንግዲህ በአብርሽ ቻናል ላይ ቪዲዮ የተለቀቀው የሩታ ቻናል ላይ ቲንክ የሆነ ቅጣት ሳይኖሩ አይቀርም ብዬ አሰብኩ ቤተሰብ፣ ምክንያቱም በቀደመታ የሆነ ቪዲዮ ለቀው ቅጣት ተልኮባቸዋል። በቻናሏ ላይ በሩታ ላይ ማለት ነው። እና ዛሬም በዛ ኬዝ ይሁን አላውቅም፣ ብቻ ረጅም ጊዜ ሆነው ቻናሏ አስር ቀን አይ ቲንክ ቪዲዮ ከለቀቀችበት እና በዛ ምክንያት ይመስለኛል ዛሬም ቪዲዮ በሷ አልተለቀቀም። ደግሞ ባብርስ ቻናል የተለቀቀው ግን ማለት ነው፣ መጀመሪያ አይዲያው በጣም ነበር የሚከብደው የሰማው ጊዜ ያልኩት ከ11ኛ ምናምን ፎቅ ነው አይደለ ይሳቅ ወደቀ ብለን ሜሪን ፕራንክ እና እርጋት ብለው ቤተሰብ ማለት ነው። አይዲያው ከባድ ነው እውነት ለመናገር ትናንትም ማስደንገጥ፣ ዛሬም ማስደንገጥ። እንግዲህ ምንም ማድረግ አይቻልም። የልጆቹ አይዲያ ነው፣ ግን በጣም ከባድ ነው። አስባችሁታል። ከአስራ አንደኛ ፎቅ ይሳቅ ወደቀ ስትባል የሜሪን ሁኔታ ታቋታላችሁ። በጣም እርብጥብት ናት፣ ድንጉጥ ናት። ሁኔታዋ በቃ እብድብድ ነው የምትጫወተው ና ዛሬም ደግሞ እንግዲህ እንደዛ አርገዋት ማለት ነው። በጣም ነው የተደናገጠችው። በቃ ሌላ ታሪክ መጨረሻ ላይ ሁላ ደጅ ስትወጣ ተከትሏት እየሮጡ ወጥተው ይሳቅ ቆሞ አላገኘችውም እስፈታዘና እያለ የቲክቶክ ቪዲዮ እየቀራት ተጫወቱባት። ሶስቱ ናቸው አንድ ላይ እንግዲህ የተመካከሩት፣ ግን በስተመጨረሻ በቃ ምንም ድርድር የለውም በቃ ሁሉንም ነበረ ስትቆጣቸው የነበረው አንድም ሰው አጠገቧ የሚቀርባት ሰው ሊገኝ አልቻለም፣ ማለት ነው እና ይሳቅን ሁላዋ ስትለው ነበረ ቤተሰብ። በስተመጨረሻ ግን ማለት ነው የተወቀጠችው ጽጌረዳ ናት። የፈረደባት ጽጌረዳ እንደው እንጂ ቅመሽ ትብላለች። እና ወደ ክፍሏ ከገባች በኋላ ይሳቅ ነው መቼ ስተንኮል አያጣምሱ ጽጌረዳን ገፍትሮ ወደ ሜሪ ክፍል ካስገባት በኋላ በሩን ለዋላ ያዘባት ማለት ነው፣ እና ሜሪ በንዴት እዛ ጧጫ ስታደርጋት ነበር፣ በጥፊ ምና እኮ። ሌሎቹም ያመጡት አይዲያ፣ የጽጌረዳ ብቻዋን መወቀጧን የገረመኝ እና ምንም አይደረግ እንግዲህ ቻንስ ከሌለህ የሚባል ነገር አባባል አለና እጅልሽ ነው ምንም ማድረግ አይቻልም። ጽጌረዳ ማለት ነው እንዴ እኔ አሁንስ፣ እንዴ እኔ ብቻ ሁሉ ነገር እኔ ላይ አለች፣ ቢቸግራት ማለት ነው። ሩታ የሳቀችው ሳቀ እኔ ውድ በጣም ነው የሳኩት። እኔ ራሴ ቤተሰብዬ ማለት ነው። መጨረሻ ላይ የጽጌ ረዳ ሁኔታ እጅግ በጣም ያስቃል። አነፈረቻት አይገልጸውም ማለት ነው። እዛው ክፍል ውስጥ አግኝታት ሜሪ እጅ ላይ ይጣላችሁ በነገራችን ላይ ማለት ነው። ሜሪ ስትናደድ በጣም ታስፈራለች በጣም ነው የምታስፈራው። እስቲ ለሩታን ማለት ነው የተናገረቻት ነገር በጣም ከባድ ነው። አጣ ፍርሻል ውስጥ ላት ነበር ሙሽራው አብሪስ ሲመጣ ጉድ እንዳይፈላ ሜርሻ ንገትሽ ከልከን ያለፈው የዛሬውን ዴታው ማለት ነው። ግን ፕራንኩን ቤተሰብ ሰብ እንዴት አያችሁት? ህገወጥ ነው ህጋዊ ነው እንዴት ብላችሁ ታስቡታላችሁ? እንዲህ አይነት ፕራንኮች ተገቢ ናቸው ስላላችሁ ያው እኔ ከማስደንገጥ ጋር በተያያዘ ከባድ ነው ነው የምለው ምንጊዜም ከባድ ነገሮች። እኔ እኮ አይዲያ የለም እንዴ። የፕራንክ አይዲያዎች ምንድን ነው? እስቲ ከድሮቹ ቢሆን ሾፍ ሾፍ አድርጉ። እንዴ እናንተ ልጆች ምን ነካችሁ? እንደገና ደግሞ የተሸወዳችሁበትን ነገር ልንገራቸው። አሁን ለምሳሌ አሁን አሁን አሁን ይሳቅ ወደቀ አላችሁ አይደል? ከፎቅ ላይ እሺ። ታች ምንድነው? ነው መልአክ ነው ክንፍ አውጥቶ በረረ? የት ገባ? እሷም እኮ ታስታይ ነበራ እና ታዲያ ይሄም ማገናዘብ ያውቃታችሁ፣ እንዴት ነው በአንድ ጊዜ ወዴት ሄደ ይባላል። እንግዲህ ከወደቀም ቁልቁል ስትመለከቱ ወረታች የሆነ ነገር ሊፈጠር ይችላል፣ ሰው ሊሰበሰብ ይችላል። ምናምን ምናምን እነዚህ ነገሮች እኮ አላየንም ማለት ነው። ስለዚህ በዚህ እንኳን የሆነ እሷ ግን ለማንኛውም ተሸውዳላችኋለች። ደስ በሚል ሁኔታ እየታለ ነበር። እኔ ብሆን ምለው የታለ፣ እየታለ ሰው የተሰበሰበው፣ እየታለ ምንድነው፣ የሆነ ያለው አሁን ከሆነ ምንድን ነው የተፈጠረው ነገር፣ እሱ ወዴት ገባ ነው ልል የምችለው። ግን እሷን ትንሽ ቴንሽን ስላረጓት አወከቧት። አንዴ ቁጭ ይሏታል፣ አንዴ ይጎትቷታል። እና አምናላቸው ነው እብድ የሆነችው ማለት ነው። ሜሪ ስትናደድ በጣም ታስፈራለች። ሩታ ራዙም ማለት ነው። በቃ ሸሽታ ላ ወደ ክፍሏ የሆነ ሳቅ ገብታ ነበረ። ግን ይሳቅ ነፍሷ አይማርም። ይስሐቅ ጽጌ ረዳ አጋፈጣት ቤተሰብዬ። የባለፈው ፕራንክ አልበቃውም ይመስለኛል። ይሄ ሊሳስበው ማለት ነው። ገፍትሮ የትን ያስገባ መሰላችሁ? ሜሪ ተናዳ ወደ ክላሷ ገብታ በር ዘግታለች። እዛ ክፍል ውስጥ ነው ገፍትሮ አስገብቶ በር የያዘባት። አስባችኋታል? ጽጌ ረዳ በሜሪ እጅ ስትገባ በቃ አይቀርላትም፣ ጡጫውን፣ ቡጢው ጽጌ ረዳ እንግዲህ አንቺ ጋር ትንሽ ጫና ሳይበዛ አይቀርም። በጥፍ እንግዲህ መልሽላቸው በማይጎዳ መልኩ አለ አይደለ። ደሞ ያልሆነ ፕራንክ ይዘሽን እንዳመጭ አደረሽን። አንቺም ሳስበው ጽጌ ረዳ፣ ሁላችሁንም የሆነ ሰዓት ላይ አጓጉል ፕራንክ እንደምታረጋቹ እመኑኝ ማለት ነው። ጽጌ ረዳ በጣም ትችልበታለች በነገራችን ላይ ፕራንክ፣ በጣም ጎበዝ ናት። መተወን ጎበዝ ናት። አይታችኋት ከሆነ እኮ ይሳቅ ወደቀ ብላ ስትርበተበት ምናምን አክቲንግ በጣም ስታሳይ የነበረው ከሩታ ይልቅ እሷ ናት። እና ጽጌ ባትኖር ሩታ ትጋለጣለች ወይ ትስቃለች ወይ ሆነ ነገር ተፈጥሮ ማለት ነው ፕራንኳ ውድቅ ይሆን ነበር። ለማንኛውም ሜሪን በጣም ነው ያስደነገጧት። ግን ያው እንደ በፊትም እንደምንለው ከማስደንገጥ ቪዲዮዎች ትንሽ አንዳንድ አሉ አይደለ ፕራንኮ ነው ጥያቄያዊ የሚፈጥሩ ብዙ አይነት እኮ ፕራንኮች አሉ። ቢያንስ አይዲያ ቢጠፋ እንኳን በፊት የተሰሩ አንዳንድ ወገኖቻችን በፊት ላይ ምን አይነት የፕራንክ አይዲያዎችን ይሰሩ ነበረ፣ ሰውን የማይጎዳ የሚሉትም ነገሮች አይታርጎ ሌላ ነገር ፈጥሮ መምጣት ተገቢ ነው ብዬ ነው ማስበው። ያው ድንጋጤ በራሱ ችግር ነው። ቤተሰብ ሕመምም ችግርም ነው እና ግን እኔ ስቄ ስቄ በቃ መጨረሻ ላይ እየደጋገምኩ ነው ያየሁት ቤተሰብ የመጨረሻው ፓርት እጅግ በጣም ነው የሚያስቀው ማለት ነው። እዛ ወው ያለ ስትጮ ስትጠፈጥፋት ውስጥ አግኝታት ሜሪ ስትናደድ አጠገቧ አትጠጉ ያላቸው አማራጭ እስክትረጋጋ ዘመ ነው። እሷ እየተናደደች እናንተ መልስ እየሰጣችሁ እንዴት ነው የሚሆነው? አይሆንም እንደዛ። እኮ ቤተሰብ አይደል እንዴ ስለዚህ እሷ በጣም ስትናደድ እንደሱ ዝም ነው ማለት ያለባቸው። ፈጣሪ ይሰውረን ከእንዲህ አይነት ፕራንክ፣ የምር ያስፈራል። በራሱ መስኮቱን ስከፍቱት፣ በራሱ ነው የፈራሁት እኔ ማለት ነው። በፕራንክ ነው እየመጡ ያሉት ግን ፕራንኮቻችሁ ትንሽ ከበድ ያሉ ናቸው። አይዲያውን ያመጣው ይስሐቅ መልሶ ያጋፈጠው እነ ሩታና ጽጌረዳም ማለት ነው። በተለይ ጽጌረዳም በጣም ነው አጋልጦ የሰጣት ይስሐቅ። ነፍስከ አይማርም። ቤተሰብዬ በሌላ ቪዲዮ እንገናኛለን። ስለነበረ ቆይታ ክብረት ትስጠልኝ። ቸር ቆዩልኝ፣ ወዳችኋለሁ።